የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ሕብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበትም ጥሪውን ጠቅላይ መምሪያው ያስታወቀ ሲሆን መላው የጸጥታ አካላትና የከተማው ነዋሪ በመተባበር ባከናወኗቸው ተግባራት የከተማችን ሰላምና ጸጥታ በመረጋገጡ ህብረተሰቡ የዕለት ተዕለት ተግባሩን ያለ ስጋት እንዲያከናውን ማድረግ ተችሏል። የከተማ ነዋሪው የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ሕገ ወጦችን እጅ ከፍንጅ ይዞ ሕግ ፊት የማቅረብ ልምዱ እያደገ በመምጣቱ እንዲሁም የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራት በአዲስ አበባችን የወንጀል ቁጥርንም መቀነስ ተችሏል ብሏል። ህብረተሰቡ ይህንን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበት ጥሪውን ያቀረበው ፖሊስ በደረሱት ጥቆማዎችና ፖሊስ በጥናት የለያቸው ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎችን ማለትም የጦር መሳሪያ ዝውውር ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎችን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የወንጀል ድርጊቶች ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚያደርግ በመሆኑ ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ አሳስቧል። የከተማው ነዋሪ የተለመደውን ጥቆማ የመስጠት ተግባር በማጠናከር ለማንኛውም ፖሊሳዊ መረጃ በ011110 111 ወይም በነፃ የስልክ መስመር 991 እና 8882 ላይ በመደወል እና መረጃና ጥቆማን በመስጠት ትብብሩን አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ወሮ ከያዛቸው የኢትዮጵያ ወይም ትግራይ ግዛቶች በአስቸኳይ ለቆ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ አሳሰቡ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ፕሬዚዳንት ኢሳያስ በ34ኛው የኤርትራ ነፃነት ክብረ በዓል ላይ ባደረጉት ንግግር ኤርትራውያን ከነፃነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትና ሞራል እንዳልታየባቸው ገልጸዋል። ፕሬዚዳንት ኢሳያስ ኤርትራውያን ከነፃነት በኋላ ስላገኟቸው ለውጦች የመጥቀስ ሞራል የላቸውም ብለዋል። ፕሬዚዳንቱ ዕለቱን በማይወክልና በማይመለከት የጎረቤት ሀገራት ውስጣዊ ጉዳይ እንዲሁም ጂኦፖለቲክስ በንግግራቸው ሲፈተፍቱ እንደነበር እንዲሁም ንግግራቸው በበቂ ዕውቀት ላይ የተመሰረተ እንዳልነበረ አምባሳደር ዲና ሙፍቲ ትዝብታቸውን በጽሑፍ አስፍረዋል። ከሀያ ደቂቃ በላይ በወሰደው ሙሉ ንግግራቸው ስለ ሀገረ ኤርትራ አንድ አምስተኛ ያህል እንኳን ሳካትቱ ጨርሰዋል ሲሉ የኢሳያስ አፈወርቂን ንግግር ተችተዋል። ኤርትራ ከኢትዮጵያ ሉዓላዊ ግዛት ውስጥ የሰፈረውን ጦሯን እንድታስወጣ ጫና እንዲደረግም አክለው ጠይቀዋል። አቶ ታዬ ደንዳአ ጉዳያቸውን ማረሚያ ወርደው እንዲከታተሉ ፍርድ ቤቱ ትዕዛዝ መስጠቱ ታውቋል። የቀድሞው የሰላም ሚኒስትር ድኤታ የሆኑት አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ቤት ሆነው እንዲከታተሉ የፌዴራል ከፍተኛው ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ህግ በታዬ ደንዳ ላይ ከዚህ ቀደም አቋርጦት የነበረውን ሁለት ክሶችን ዳግም አንቀሳቅሷል። ተከሳሹ በ1996 ዓ ም የወጣውን የወንጀል ሕግ አንቀጽ 251 ህዝባር ሐመሮሃ ስር የተመለከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበረ ይታወሳል። አቶ ታዬ የሰላም ሚኒስትር ዴኤታ በነበሩበት ወቅት የሀገርን የመንግሥትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው በ1996 ዓ ም የወጣውን የኢፌድሬ ወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰን በመተላለፍ ሲንቀሳቀሱ እንደነበር በክሱ ላይ ተመላክቷል። በዚህም በአሸባሪነት የተሰየመውን ኦነግ ሸኔ በኦሮሚያ ክልል እንዲሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህን ጸረ ሰላም ኃይሎች ፕሮፖጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተው ማህበራዊ ሚዲያዎች የፕሮፖጋንዳ መልእክቶችን ያስተላለፉ በመሆኑ ክስ ቀርቦባቸዋል። በፌዴራል ከፍተኛው ፍርድ ቤት ሐምሌ 30 ቀን 2016 ዓ ም በዋለው ችሎት ቀርቦባቸው በነበሩት ሁለት ክሶች መከላከል ሳያስፈልጋቸው በነፃ ተሰናብተው እንደነበር ይታወሳል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ መሰጠቱ ነው የታወቀው። ቱኒዚያ ብሪክስን የመቀላቀል ከፍተኛ ፍላጎቷ መጨመሩ ነው የተገለጸው። የዓለም የጂኦፖለቲካ ምህዳር መቀየሩን ተከትሎ አንዳንድ ሀገራት የአሜሪካ አግላይ አካሄድ እንዲስተካከል እንዲሁም ኢኮኖሚያቸውን የሚደግፍ አማራጭ የትብብር መድረክ ለማግኘት አዳዲስ የትብብር ማዕቀፎችን በመቀላቀል ላይ መሆናቸውን የምጣኔ ሀብት ባለሙያው ማህር ኮአይዳ ለስፑትኒክ መናገሩን ነው የሰማ ነው። በቱኒዚያ በመጪው የብሪክስ የመሪዎች ጉባኤ የተሳትፎ ላይ ሀሳባቸውን የሰጡት የምጣኔ ሀብት ባለሙያው የአሜሪካ የታሪፍ ጭማሪና የምትከተለው ጥብቅ ፖሊሲ ዓለም አቀፉ ነፃ የንግድ ስርዓትን በማናጋት እንደ ቱኒዚያ ባሉ ሀገራት ላይ አዳዲስ መሰናክሎችን መፍጠሩን አብራርተዋል። የኢኮኖሚና ፋይናንስ የትብብር መድረኮችን ማብዛት በፈተና ላይ ለሚገኘው የቱኒዚያ ኢኮኖሚ ወሳኝ መሆኑን በማንሳትም በተለይም ከዓለም አቀፉ የገንዘብ ተቋም ከአይኤምኤፍ ጋር ሀገሪቱ ያላት ንግግር በቆመበት፣ የሕዝቡ የፋይናንስ አቅምና የኢንቨስተሮች እምነት በተሸረሸረበት በዚህ ወቅት የትብብር መድረኮችን ማብዛት አማራጭ ያለው ጉዳይ አለመሆኑን ገልጸዋል ሲል ስፖትኒክ አስነብቧል። የሱዳን የፈጥኖ ደራሽ ጦር መሪ ሄሜቴ በኤርትራ ላይ ዛቻ ማሰማቱ ተሰምቷል። የሱዳኑ የፈጥኖ ደራሽ ጦር መሪና ከፊል ሱዳንን በቁጥጥር ስር ይዞ የሚገኘው ሌተናል ጄኔራል ሀምዳን ዳጋሎ ወይም ሄሜቲ ኢሳያስ አፈወርቂ ሀገሬን፣ ጦሬን ተዳፍሯል ኤርትራ ላይ በቀጥታ እርምጃ መውሰድ እጀምራለሁ ሲል ዛቻ ያዘለ ንግግር አድርጓል። ኤርትራ የጀነራል አልቡርሃንን ጦር በማሰልጠን የእኛን ጦር በመውጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሷል ያሉት ሄሜቲ ኤርትራ ለዚህ ተግባሯ ዋጋ ትከፍላለችም ብሏል። ያለንን አቅማችንን ተጠቅመን ኤርትራ ላይ እንዘምታለን ሲል ነው የተደመጠው። ከዚህ በተጨማሪ ግብፅ ለአልቡርሃን ጦር እየደገፈች እንደሆነ እናውቃለን፣ ግብፅ ከዚህ ድርጊቷ ትቆጠብም ሲል ነው የተደመጠው። ኢራን ኒውክሌር አትታጠቅም አሉ። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ ኢራን መቼውንም ቢሆን ኒውክሌየር እንድትታጠቅ አይፈቀድላትም አሉ። የቴሄራንን የኒውክሌር ስምምነት በተመለከተ በመጀመሪያው ኢራን ማንኛውንም የዩራኒየም ማበልፀጊያ ማቆም አለባትም ብለዋል። የዩራኒየም ማበልጸቅ አንፈቅድም ያሉት ትራምፕ ከረጅም ጊዜ በፊት ማቆም እንደነበረባትም ገልጸዋል። እንደ ኤሮፓውያን አቆጣጠር በ2015 የኒውክሌር ስምምነት ኢራን 3.67 በመቶ ብቻ ዩራኒየም እንድታበለጽግ ተፈቅዶላት ነበር። በአሁኑ ሰዓት ግን ትራምፕ ምንም አይነት ዩራኒየም ማበልጸግ አትችልም ሲሉ ነው የተደመጡት። ትራምፕ በንግግራቸው በመጀመሪያ የስልጣን ዘመናቸው አሜሪካን ከ2015 የኒውክሊየር ስምምነት እንዳገለሉ የሚታወስ ሲሆን፣ ይህም ኢራንን እስከ 60 በመቶ የማበልጸግ አቅም እንድትይዝ አስችሏታል። የተባበሩ መንግስታት የኒውዮርክ ተቆጣጣሪ ድርጅት ሪፖርት እንዳመለከተው ኢራን ባለፉት ሶስት ወራት 133.8 ኪሎግራም ዩራኒየም አበልጽጋለች። ቴሄራን አሁን ለ10 የኒውክሌር ጦር መሳሪያዎች የሚሆን በቂ ዩራኒየም እንዳበለጸገች ነው የሚነገረው።